ዳሌያችን ሲዛባ የመጀመሪያ የምናውቅበት መንገድ የሚከተለው ነው። እንደዚህ በጀርባችን ከተኛም በኋላ ሁለት እግራችንን እናጥፋለን፣ ከመቀመጫ እንነሳለን፣ አለመጣመማችንን እናረጋግጣለን። በትክክል ቀጥ ብለን መተኛታችን ካወቅን በኋላ እግራችንን ዘርግተን በምናይበት ሰዓት ሁለቱ ቁርጭምጭሚታችን የውስጡ ሁለቱ ቁርጭምጭሚታችን እኩል መምጣት አለበት የውስጠኛው የቁርጭም ጭሚታችን አለበዛ የዳሌ መዛባት አለ የሚባለው አንደኛው ቁርጭምጭሚት ላይ፣ አንደኛው ቁርጭምጭሚት ላይ ታች እንደዚህ ያህል ክፍተት ካለ እዚህ ጋ ዳሌያችን መዛባት ያሳያል ማለት ነው። እዚህ ጋ ዳሌያችን አንደኛ ወደ ላይ፣ አንደኛው ወደታች ማለት ነው። ስለዚህ የታችኛው ቁርጭምጭሚታችንን አይታችሁ እግራችሁ እኩል መሆኑን ማረጋገጥ ይፈልጋል ማለት ነው። አሁን አንደኛው እዚህ ከፍ ካለ አንደኛው ዝቅ ካለ ይሄኛው የዳሌ ክፍል ወደ መሸራተት ወይም መዛባት አሳይቷል ማለት ነው። ይህ ዳሌ መሸራተት ወይም መዛባት ለከፍተኛ የወገብ ችግር ያስከስታል ማለት ነው።